ረጋ እ ተረጋጉኛ እዚህ አካባቢ የሚሸጡት ስጋ የግመል ስጋ ነው። እንዲሁም ደግሞ በተጨማሪ ጥራቱን ያልጠበቀ ስጋ ነው የሚል ጥቆማ ደርሶን ነበር የመጣ ነውና፣ እሱን ለማረጋገጥ ነበር እንትን ያለው አይ አይደለ የሚመለከተኝ ነገር ምናምን ኖሮ የለም አይመለከተ የሚመለከታል ሳይሆን ለ ይመለከታል አይመለከትም ሳይሆን ለ እየተደማመጠ ነው ለ እኔ አሁን ጥራቱ ያልተጠበቀ ስጋ ነው እያልኩ ነው። እና ደግሞ የግመል ስጋ ፍቃድ የለ። ምንም የሚመለከተኝ ነገር የለም። የሚያገባኝም ነገር የለም። አሁን ቀጥ ብለህ ብል ይውጣ። አንዳንድ ጥቆማዎች ደርሰው ነበር። ጥራቱ ያልተረጋገጠ እና የግመል ስጋ እየሸጣችሁ እንደሆነ ደርሰንበት ነበር። እና ምንድን ነው ስለሱ እንትን ማለት ነው ማን ላ ጀመር ዚ አካባቢ አይኔ ጥቆማ ደርሶ የመጣሁት ነው። እና እስኪ እናንተም የሚሸጡት ስጋ ለህብረተሰቡ ጤና ላይ እየጣለ እንደሆነ። ምን አገባ ሲጀመር አይደለም ይሁን፣ ሌኒው እንዴ እኔ ሰምቼ የመጣሁት አንደኛ የግመል ስጋ በመንግስትም የተከለከለ ነው፣ ፈቃድ የለው። ይሄን ነገር ደግሞ እንድትሸጡ ማን የፈቀደላችሁ? የመጀመሪያው። ሁለተኛው ነገር ከዛ ደግሞ ቄራ አርጆ ካላከላችሁ እናንተን ማነው ስጋ ቤት እኮ ነው ነው እየሰራው ያለው ለእና ለህብረተሰቡ ነው ግዴታ። ይህንን ነገር መንግስትን እኮ ይህንን ነገር ጥራቱ የጠበቀ ስጋ ነው ወይስ አይደለም የሚለውን ነገር እኮ ነው። ምን አስቆረቆረ ነው ዋናው። እኮ ምን አስቆረቆረ፣ ምን አገባህ? ምን ማለት ነው እያዩን ነው መሰለኝ። አሁን በቃ ይገሉና ማለት ረጋ በላ ግብግብ ያለ ትርምስ ምስ ያለ ቦታ ነው እንግዲህ እዚህ አካባቢ ነው እንግዲህ የግመል ስጋ ይሸጣል ተብሎ እንግዲህ የተባለው ወሬም የሰማ ነው ነወድ ቤተሰቦች በጣም አይለኛ አይለኛ ሰዎች እንዳሉም ሰምተናል ለአስጊ የሆኑ ለነፍስ ለህይወት እንኳን አስጊ የሆኑ ሰዎች እንዳሉ ሰምተናል። እንግዲህ ውድ ቤተሰቦች ትንሽ የምናየው ነገር የሚያስፈራ እና ምናምን ነገሮች አሉ። በደንብ ደግሞ በይበልጥ አንዳንድ ቦታዎች አሉ፣ እነሱንም በደንብ እየገባን እናያቸዋለን። ውድ ተመልካቾች ዛሬ የመጣው ቢመጣ እየተጋፈጠን አንዳንድ ነገሮችን እናደርጋለን። እንግዲህ ውስጥ ድረስ ለህይወታችንም የሚያሰጋ ቢሆን እንኳን የፈለገው ቢመጣ እነዚህን ተጋፍጠን ለእናንተ ግልጽ ማድረግ ስላለብን ነው። ውድ ተመልካቾች እዚህ ድረስ የመጣ ነው። ይህንን ነገር እናጋልጣለን፣ ግልጽ እናመጣለን ማለት ነው። ውድ ተመልካቾች ስለዚህ እንግዲህ ከባድ ነገሮች ቢኖሩ እነሱን በደንብ እናጋልጣለን። እንግዲህ እዚህ አካባቢ ላይ ትንሽ ኃይለኛ ነገሮች አሉ። ውድ ተመልካቾች እዚህ በኩል በምታያቸው በኩል ትንሽ ለህይወትም አስጊ ነው እንዳልኳችሁ። ግን የመጣኝ የጎመን ውተት ምናምን ይሸጣለን። ከዛ ባለፈ ደግሞ ስጋዎችን በሕገ ወጥ መንገድ ምናምን የሚታረዱ አሉና ውድ ተመልካቾች፣ በጣም አሰቃቂ የሆነ ደግሞ እሱ ነው። ውድ ተመልካቾች ያልተፈቀደ እንትንን ግመል ስጋ ጥራቱ እንኳን ማይታወቅ የግመል ስጋ ነው ለህብረተሰቡ እየተከፋፈለ ያለው። እንግዲህ መሀል ከተማ ላይ ስጋ ቤት ተከፍተው በግልጽ በይፋ እየገባን ዛሬ እንግዲህ አንዳንድ አንድ ጥያቄዎችን እናደርጋለን። ለስጋ ቤቶቹም ጥያቄዎችን እናቀርብላቸዋለን። እስኪ በዚህ ጋር እንግባ እንግዲህ ተመልካቾች፣ በጣም በጣም ነው እንግዲህ እንዳልኳችሁ የሚያስፈራና ትንሽ የሚያስጨንቅ ቦታ ነው። እንግዲህ ተመልካቾች፣ እንደምታዩት ግርግር ከባው እንዳለ ነው። ከዛ ደግሞ እዚህ ቦታ ላይ ተደራጅተው የሚሰሩ በጣም ኃይለኛ ኃይለኛ ሰዎች አሉና እነሱንም እንግዲህ በቻልነው አቅም እንግዲህ ከፈጣሪ ጋር እንጋፈጣቸዋለን ብለን እናስባለን። እንግዲህ ተጋፍጠን ነገሮችን ግልጽ የሚወጡትን ነገሮች ግልጽ ማውጣት ያለብንን ነገሮች ግልጽ እናወጣለን ብለና እንግዲህ እስኪ እንጓዛለን። እንግዲህ ይህ ተመልከቱ፣ ውድ ተመልካቾች በጣም እንዳልኳችሁ እዚህ አካባቢ ነው ደግሞ ኃይለኛው ኃይለኛው ህገ ወጥ ስጋ ዝውውር ምናምን የሚደረገው የስጋ ሽያጭ የሚደረገው እዚህ አካባቢ ነው እና ይኸውት፣ እዚህ ጋር እንግዲህ እንደምታዩት የሆነ ስጋ ቤት አለ። እንግዲህ እዚህ ጋር ሄደን እንጠይቃለን። እንግዲህ በግልጽ መጣው ይምጣ እስኪ እንጠይቃለን። ሰላም አለይኩም። እ ሰላም ነው እዚህ አካባቢ ላይ የሚሸጡት ስጋ የግመል ስጋ ነው እንዲሁም ደግሞ በተጨማሪ ጥራቱን ያልጠበቀ ስጋ ነው የሚል ጥቆማ ደርሶ ነበር የመጣ ነውና እሱን ለማረጋገጥ ነበረ እንትን ያለው ሰለሱ አባቴ የሚመለከት ነገር ይኖር? አይ የለም። እኔ አሁን ጥራቱ ያልተጠበቀ ስጋ ነው እያልኩ ነው። እና ደግሞ የግመል ስጋ ፍቃድ የለም። ምንም የሚመለከተኝ ነገር የለም። የሚያገባኝም ነገር የለም። አሁን ቀጥ ብለልኝ ይውጣ። ምን ማለት ነው? ይሄን ነገር እኮ የማጣራት ግዴታ አለበት። ስለሱ የሚመለከተ ነገር የለም። ስለ መንግስት ምንም የሚመለከተ ነገር የለም። ስለሆነ እየሰራ ያለው ፍቃድ አለ። አሁን በመንግስት የምግል የግመል ስጋ እንዲሸጡ ፍቃድ አልተሰጣችሁ ማለት ነው። ሌላ ችግር ራስህ ላይ ባታደርስ ጥሩ ነው። ቀጥ ብለህ ውጣልኝ እኮ እሺ። እኔ እወጣለሁ፣ ችግር የለውም። ግን ይሄን ነገር ማጣራት ስላለብኝ አለበት ነው። እኔ እናንተ እየሰማኝ ነው። ስራዬ ቦታ ላይ መተባበር ብሽን ጥሩ ነው። ቀጥ ብለህ ውጣ እያልኩኝ ነው። ውጣልኝ፣ ሌላ ችግር እንዳይመጣ ባንተ ላይ ምን ማለት ነው? እያሰራ ነው። ሌላ ችግር እንዳይመጣብህ ቀጥ ብለህ ውጣልኝ። እሺ፣ እሱን እንግዲህ የሚመጣውን ነገር እናያለን። ችግር የለውም እኔ የሚመጣውን ነገር እጋፈጣለሁ ምንም ዓይነት ቢነገር ቢመጣ፣ ምክንያቱም ከህብረተሰብ ጤና እና ጉዳት የሚበልጥ ነገር እኔ፣ እናንተ እንደዚህ ዓይነት ንግግር አያስፈልግም። ከስራዬ ቀጥ ብለህ ውጣ ነው እያልኩ ያሉት አሁን፣ ሌላ ችግር እንዳታመጣብኝ ነው። እሺ፣ ለምን በመጀመሪያ አግባቡ እንድታናግረኝ ነው። እኔ እዚህ ጋር የምሸጠው ስራ ምንም እንደዚህ ዓይነት ነገር አግባብ ምናምን የሚባል ነገር የለም። ስራዬ ላይ መጥተህ ችግር እያደረግክ ስለዚህ ቀጥ ብለህ እሺ ቤትም ተመልካቾቼ ትንሽ ነገሮች ውዝግብም የተፈጠሩበት ሁኔታ ላይ ያለው ነው። እሺ ሰላም። እዚህ አካባቢ ላይ አንዳንድ ጥቆማዎች ደርሰው ነበር። ጥራቱ ያልተረጋገጠና የግመል ስጋ እየሸጣችሁ እንደሆነ ደርሰንበት ነበርና አይ እኔ ጥቆማ ደርሶ የመጣሁት የእኔ ወንድም እና እስኪ እናንተም የሚሸጡት ስጋ ለህብረተሰቡ ጤና ላይ እየጣለ እንደሆነ... ምን ምን አገባህ? ጀመር እኮ አይደለም። ይኸውልህ የእኔ እኔ ሰምቼ የመጣሁት አንደኛ የግመል ስጋ በመንግስትም የተከለከለ ነው፣ ፍቃድ የለውም። ይህን ነገር ደግሞ እንድትሸጡ ማን የፈቀደላችሁ? የመጀመሪያ ሁለተኛው ነገር ከዛ ደግሞ ቄራ አርዶ ካላከላችሁ እናንተን ማን ነው? ምን ማለት ነው? ራሴ ስጋ ቤት እኮ ስጋ ሲሸጥ ቄራ ነው አይደለ? በትኛው ቦታ ምንም ሊሆን እሱ አይመለከትም። ስራዬን ነው እየሰራ ያለሁት ለእና ደሞ ምን ማለት ነው ለህብረተሰቡ እኔ ግዴታ ነገር መንግስትን

እንዳየሁ ከሆነ ቅድም እዛ እጠይቃቸዋለሁ መሰለና፣ እሺ ስጋ የጠየኳቸው ሰዎች ማለት ነው፣ እነሱ እጠይቃቸዋለሁ። ስለዚህ እኔ አሁን እንትን እንዳሉ እኔ እዚህ ጋር የጉልበት ስራ ነው የምሰራው፣ እና ሲያወሩ ስለሰማው ኦኬ፣ ምናምን የጉልበት ስራ ማለት ስጋ ቤት ላይ ነው የምሰራው ወይስ እንዴት ነው? እኔ ስጋ ሲወርድ ምናምን ነው። ኦኬ፣ ስጋዎቹ የምታወርዳቸው አንተ ነህ? እኔ ስጋዎቹ የማወርዳቸው። እና እንደሰማችሁ ከሆነ ምንድነው ይሄ? እንደዚህ ስለዚህ ስለ አዎ አውርተናል ተነጋግራላት ልጅ ምናምን ስላሉና አንዳንድ ጥያቄዎችን ስለጠይቃቸው እየተጨቃጨቀ እና እነሱ ተነጋግረው በጣም ኃይል አላቸው፣ የራሳቸው። አንተ ስለ እነሱ መረጃ በደንብ አለህ ማለት ችግር፣ አንተ የለው ግን አንተ ያለውን ነገር በደንብ እስኪ ያለውን ነገር ያለ ፍቃድ እንደሚሰሩ ምን ያውቃሉ። እሱንም አንተ ስለ ስለዚህ ችግር የለውም ካሜሮን አንዴ አጥፉልኝና እኔ መታወቅ አልፈልግም። ችግር የለውም፣ እሱ እንዳትታይ አድርገን እንለቀዋለን። ችግር የለውም፣ አንተ ፊትህን አናሳየውም። እሺ እሺ፣ ቶሎ በልከዚህ እና እሺ እሺ፣ ወንድምህ ያለውን ነገር ና በዚህ ሄድና ረጋ ብለህ ምንም ነገር እንዳልኩህ የአንተን ፕራይቬሲ እንጠብቃለን ምንም አይነት ነገር እንዳይደርስበት የቻለውን ያክል እናደርጋለን ምንም አታስብ ዙሪያ ማለት ነው ራስህን ፕራይቬሲህን እጠብቅልሃለን እስኪ ምንድነው ያሉት እስኪ ምንድነው ሲሉ የሰማኸው እስኪ እንደዚህ ገበያ ሊዘጋብን የመጣ አንድ ግለሰብ አለ እና እሱን አጥፉልኝ ምናምን ሲሉ ሰምቼ እዛ ታች የጠየቋቸው ሰዎች ማለት ነው ሙሉ ቤተሰብ ሊጎዱ ይችላሉ አንተ ምንም የጠቀምከው ስለሆነ ምንም የጠቀምከው ፊትህም ስለሚያውቁት ያውቁት ይችላሉ እ አሁን እንደዛ ሲሉ ስለሰማሁ ነው። እያወሩ አጋጣሚ ይያውሩ ደግሞ አንተ ነህ ታቀኛለህ ከዚህ በፊት አይ እኔ አጋጣሚ ካሜራ ይዘህ ምናምን በጣም አመሰግናለሁ ለማንኛውም እንዳልኩ እስኪ ያለውን ነገር ስለነሱ ስለነሱ አንዳንድ አንድ መረጃዎችን ትሰጠኛለህ። ግን አንተ እስኪ እነሱ ጋር እንዳልከኝ ስጋ የምታወርድላቸው በጉልበት ስራ ምሰራላቸው አንተና እስኪ የበለጠ የምታውቀው ነገር ካለ ስለነሱ። እንዴት ነው የምንድን ነው ስጋው የሚባለው? እንግዲህ ያለ ፈቃድ የሚታረድ የግመል ስጋ እንደሆነ ሰምተን እናጣ። እንዴት ነው ነገር? እዚህ ጋር ካሜራ አለ ምንም ችግር የለውም። ለእሱ ምንም የለውም። እኔ ኃላፊነቱን ወስዳለሁ አይደል ችግር አካባቢው ላይ እንዳልከኝ ነገር እኔ አንተ ላይ ያለውን እያንዳንዱን ኃላፊነት መርዳት ባለብኝ ሁሉ እኔ አግዛሃለሁ። ገባህ አይደል ሌላ ስራ መፈለግ ካለብን ሌላ ስራ ምን ግን ያለው ነገር እዚህ ጋር ለህዝብ ስለሆነ ለህዝብ እኔ ሰማኝና ያለውን ነገር እኔ ስራ ማለት ካለብን እናስተካክላለን። ሁሉም በገንዘብ ማድረግ ያለብን ነገር ለአንተ እናደርጋለን። ግን እዚህ ጋር ያለው ነገር አባክን እናጋልጥና ህብረተሰቡም እዚህ ጋር ሚጠብቀው ነገር አለ ከኛ። ስለዚህ ምንም ይሁን ምንም ችግር የለውም። እንዳልኩ አንተ በድጋሚ እዚህ አካባቢ እንዳትመጣ አደርጋለሁ። እኔ ኃላፊነቱን እያንዳንዱ ነገር አንተ ያለው ነገር እዚህ ጋር የሚደረገውን ነገር መረጃውን ነገር እኔ በአንተ በኩል ያለውን ነገር እንዳልኩ በሁሉም ነገር በገንዘብን ማገዝ ካለብኝ አገዛለሁ። ና ከዚህ አካባቢ ራቅ እያል እናወራለን። አንተም ደህንነት ሲባል ከዚህ አካባቢ ራቅ ብለን እናወራና አንተ ግን እንዳልኩ ያለውን ነገር በግልጽ ምንም ነገር እንስሳትን በግልጽ ንገረኝ ማለት ነው። እሺ በግልጽ ንገረኝ፣ ምንም ነገር እንዳትደብቀኝ። እኔ እነግርሀለሁ፣ ችግር የለውም። ግን ምንም ችግር የለውም፣ አልኩህ እኮ። ለእሱ እኔ ሙሉ ኃላፊነት ወስዳለሁ። ሙሉ አደገኛ የሚባሉ ሰዎች ናቸው፣ ነገር ችግር የለውም፣ አልኩህ እኮ። እኔ እንደምንም ብለን ይኸውልህ፣ እቺን ነገር ብቻ አግዘኝ። እሱን ነገር ካገዝከኝ፣ እኔ ያለውን ነገር በተቻለኝ አቅም እኔ ለአንተ ሙሉ ኃላፊነት ነው እኔ እወስዳለሁ፣ አልኩህ። ስራ መቀየር ካለብህ ስራ ትቀይራለህ። ግን አንተን ደግሞ አያዩህም፣ ገባህ አይደለ? አንተን እንደ አያዩህም፣ ፊትህን እሸፍነልሀለሁ። ችግር የለውም። ነገር ግን ሙሉ ኃላፊነቱም ደግሞ እኔ ወስዳለሁ። አንተ ብቻ ሙሉ መረጃ ስጠኝ። እዚህ ጋር እኛም ትልቅ እንትን ሚዲያ ነው፣ ትልቅ ሰዎች የሚከታተሉት ሚዲያ ነው። ፈጥኖ ደራሽ ሚዲያዎች ነን። ለኅብረተሰቡ ያለውን ነገር እያንዳንዱን ችግሮች እየገባን እናሳያለን። የሚቀረፉ ችግሮችም ካሉ እነሱንም እንቀርፋለን። ግመል ብቻ ላይ ከሆነ ስራይ ስለሆነ ነው። ስራይ ስለሆነ ነው። በቃ ምንም ግዴታ አማራጭ ስላጦ ነው። የግመል ብቻ ሳይሆን ያህያም ይቀላቀሉበታል ማለት ነው። አዎ የሃያም ይቀላቀሉበታል እዚህ ጋር እያልከኛለሁ። የግመል ስጋ ብቻ አይደለም፣ የሃያም እናገርም። የማይታወቅ ሌላም አለ ማለት ነው። የእንስሳትም ሌላ የተለያዩ እንስሳቶችንም ያቀርቡታል። ስለዚህ በጣም መጥፎ የሚባሉ ናቸው። እንደዚህ እኔ በቃ ሽታው ሁላ አሁን አንተ ቅድማ ማለት አልታወቀም። ሽታው ምናልባት ሊሸጥ ይችላል። እኔ አሁን በቃ ስለለመርኩት በተለይ የተለያዩ በሽታዎች ወድቅ ወድቃለሁ ሰውም በቃ ማለት ተመግቦ ራሱ ነው፣ አንዳንድ የሚሰማው ሀሳብ ይሰጣሉና፣ ተመግቦ ራሱ በቃ ጥሩ አስቴት አይሰጡም። እንደዚህ ታሜ ይመጣል። እንትኑ ደንበኛቸው ማለት ነው ያለመደው ሲሆን፣ በቃ ሰው ደግሞ ነው ዋናው ስጋሙ ቀይ መሆኑ ነው እንትን እሚለው እንግዲህ ውድ ተመልካቾቼ እንደሰማችሁት ነው። የግመል ብቻ አይደለም ይሄ ነገር፣ የሀያ ስጋም ቅልቅል አለው እና ደግሞ የማይታወቅ ፍጥረትም ቅልቅል አለው እየተባለ ነው። እና ይሄ ነገር በጣም በጣም ካሰብ ነው በላይ ውስብስብ ነገር ነው ውድ ተመልካቾቼ። እንግዲህ መሀል ከተማ ላይ እንደዚህ አይነት ወንጀል ሲሰራ ማለት በጣም አስቸጋሪ ነው። እና እንግዲህ እስኪ በቀጣይ የቻልነውን ያክል እነዚህን ሰዎች ለህግ አጋልጠን መስጠት ባለብን ደረጃ ከህግ አካላቶች ጋር ደግሞ ተመካክረን በቀጣይ እነዚህ ሰዎች ጋር እንግዲህ የተወሰኑ ማጣሪያዎችን እናደረግና እርምጃ ለመውሰድ እንሞክራለን ማለት ነው ተመልካቾቼ። እሺ፣ እንግዲህ ሌላ ሌላስ እንዴት ነው? እነዚህ ሰዎች ማን ነው አቅራቢያቸው? ይታወቃሉ? የሚያቀርብላቸው ማን ነው? ወይ ስኬት ነው የሚያመጡት? ያው አቅራቢያቸውን እኔ አላውቅም። ለእኔ ታውቃለህ በግልጽ አያሳዩኝም። እኔ ማለት የተለየው እንትን ነኝ፣ ስለ በጣም አልቀራርም ከእነሱ ጋር እና አቅራቢያቸው ግን ያው የግመል ስጋ እንደሆነ ይታወቃል። እሱን ነው እንትን የሚሉት የሚያቀርቡት። አቅራቢያቸውን እኔ አላቆም ግን ይመስለኛል የሚያስገቡት ማታ ማታ ነው። እኔም በቃ ቀን ማታ አልተኛም፣ ምክንያቱም እሱን እሰራለሁ እና የሚያስገቡት ማታ ማታ ነው። ማታ ነው የሚገባው፣ ማለት የሚገባው በቃ ለየት ባለ ነገር ነው። በማጠብቁ አይነት መኪና የለም። በዛ ነው የሚያስገቡት። በጣም የተደራጁ ናቸው ብለኸኛል። እስኪ እንዴት ነው ግንኙነት አላቸው? አሁን እኔ በጣም የተወሰኑ አንድ ሶስት ስጋ ቤቶችን እየጠየቁ ነበር እየዞርኩኝ እና ሁሉም ጥሩ መልስ አልሰጡኝም። አንተም እንዳየው እንግዲህ እንደሰማሁ አግሬሲቭ የሆኑ ነገሮች ተፈጥረዋል እና። እንዴት ነው ማን ነው ከበስተጀርባቸው ያለው ማን ነው አብሯቸው እንግዲህ እንዳልኩ ስጋ የሚያቀርብላቸው ማን ነው እና ደግሞ እነዚህ የተለያዩ ስጋ ቤቶችስ ኮኔክሽን አላቸው ወይ በጋራ እንዴ አዎ እዚህ እዚህ ያሉት እርስ በርስ በቃ ይጠቃቀማሉ አንድ ሰው ነው የሚያመጣላቸው አንድ ሰው ነው የሚያከፋፍላቸው ያው ስለዚህ ምክንያቱም ሌላ ሰው እንትን ካለ ያ ነገር እንትኑ ማለት የሆነ እንትን ይላሉ በቃ ይናገራሉ ለሌላ ሰው ስለዚህ እዛ አካባቢ አንድ አካባቢ ናቸው፣ ተደራጅተው ነው። ሁሉም ይተዋወቃሉ። ምንም የተለየ እንትን የላቸውም። ስላየው ማቆሶ መጠና ነው እንፍጠን ፍጠን እየመጣ ነው እያዩ ነው መሰለ

ማንም ሰው በነገራችን ማመን የለብህም። እናም ትንሽ ፈጠን እንበልና ስላልተከተለው እንግዲህ ውድ ተመልካቾች እንደሰማችሁት ነው። በመጀመሪያ ለሰጠህን መረጃ ሁሉ ከልብ ከልብ ማመስገን እወዳለሁ። እንዳልኩ ደግሞ ለአንተም የቻልኩትን ነገር በቻልነው አቅም ከዚህ ስራ ደግሞ ሌላ ስራ እንትን እንድትል እኔ እድሉን ማመቻቸት እችላለሁና፣ በዛ መንገድ እንግዲህ አንተ ፍቃደኛ ከሆንክ ከዚህ ቦታ ወጥተህ ሌላ ስራዎች የምሰራበትን ነገር እናመቻቻለን። እሺ። እና ደግሞ አንተን በቻልኩ አቅም ይህን ነገር ግን እንዳልኩ ቺን ነገር እስከምናጋልጣትና የሆነ ነገር ላይ እስከምንደርስ አንተ በቻለው ነገር የምችለው አቅም ታግዘ ነው። እኔ እስካሁን ምሊና እየወቀሴ ነው የምሰራው። ምክንያቱም እዚህ ህዝቡ እየተጎዳ ነው፣ የኢትዮጵያ ህዝቡ እየተጎዳ ነው። እንጀራዬ ስለሆነ ነው እየሰራ ያለሁት እንጂ በጣም ከባድ ነው ለእኔም እናንተ ይህን ይሄን ነገር ይሄን ነገር ብዙ ጊዜ ላጋልጥ ሞክረዋል። አንድ ጓደኛች እንዳልኩ እንደዚህ አጋልጦ ተገልሏል። ሞክሮ እንደዚህ ሊያጋልጥ ነበር በመሀል ነቁበትና የእርስ በርስ ስለሚተዋወቁ ገለውታልና እሱን ስለምናውቅ ስለምናቀኝ እኛ እኛ እንደዚህ አይነት መረጃ አናወጣም፣ ምንም ነገር አናወጣም። በእንትን ነው የምንይዘው እኛ በቻልነው አቅም ይሄን ነገር እኛም እዚህ ድረስ እንግዲህ ራሳችንን አደጋ ጥለን አደጋ ላይ ጥለን ራሳችንን የህይወት መስዋዕትነት እንግዲህ የሚያስከፍል ነገር ነው። እና እሱንም ነገር እኛ በትንሹ ጭምጭም ታሰምትናል እሱን ሁሉ ነገር ተጋፍጠን የመጣ ነው። ለህብረተሰቡ ማድረግ ያለብንን ነገር ለማድረግ ነው። ይህንን ነገር እስከ መጨረሻው ተጋፍጠን አንድም ልባት ለመስጠት ነው። እዚህ ድረስ ተጋፍጠን የመጣ ነው ራሳችንን አደጋ ላይ ጥለን። ስለዚህ ደግሞ አሁን እንዳንተ አይነት ሰው ስላገኘን እኛ በጣም ደስተኞች። አላወቃችሁም፣ ያው እንደዚህ ሰዎቹ አደገኛ መሆኑን አላወቃችሁም። ምክንያቱም ሳያችሁ ሁሉም ቦታ እየጠየቃችሁ ነው እና ሆነ እነዛ ውስጥም እየገባችሁ ሳያችሁ ከዛ እንደዚህ አጋጣሚ ቆሜ ነበረ። አሁን ይመጣል ይራገፋል። እና እሱን የጠበቅ ቆሜ የሚወርድበት ሰዓት አለ። ይመጣል ግን ከዚህ በኋላ ወደዛ መሄድ አችሉም። ምክንያቱም አያስገቡም። እርስ በርስ ይተዋወቃሉ። መሸት ይላል። ከዚህ በኋላ እዛ ጋር የሚተዋወቁ ናቸው። ለየት ያለ ሰው ካገኙ ሊገሉ ይችላሉ። አይታወቅም። ወይ ለየት ያለ እዛ አካባቢ ብቻ አሁን አንተ ካሜራ ይዛችሁ ብትሄዱ ድርግጠኛ ነኝ ስለሚያውቁ በቃ ወዲያው ነው የሚገሏችሁ። የራሳችሁ ሰው አላቸው እና እኔም እሱን ላላገፈ እየጠበኩ ነው። አጋጣሚ እናንተ ከዚህ በኋላ ርሱ ብትጠይቁ እነዛ የራሴ ሰዎች ስለሚመጡ እንትን ይላሉ። ስለዚህ ያን ያን ሲራግፍ እናንተ እንተ ማየታችሁም እሱ ይቅርባችሁ። እና እሺ፣ በጣም ነው። እና ደግሞ እንዳልኩ ነው፣ ይሄን ማህበረሰብ እኛ በቻለው አቅም ለማገዝ ነው የመጣ ነው። ምክንያቱም እዚህ ጋር ጥራቱ ያልታወቀ ነገር፣ በዛ ላይ ደግሞ ፍቃድም ያልተሰጠው ሕገወጥ ነገር ነው እዚህ ጋር የተሰራ ያለው ነገር ይሄ ደግሞ ስለዚህ ፍቃድ አልተሰጠውም። እና ደሞኛ በመጀመሪያ ሰምተንና መረጃው ደርሶ ነው የመጣ ነው የግመል ስጋ እየተሸጠ እንደሆነ ነው ሰምተን የመጣ ነው። ነገር ግን እዚህ ጋ ስንመጣ የአህያ ስጋ ምና ደግሞ የምን ስጋ እንደሆነ የማይታወቅ ሁሉ ነገር እንደሚወርድ ነው። አንተ ቅድም አላየሁም የሆነ እግር ቀለው አይተዋል። የሆነ ማለት የበግ አይደለም የፍየልም አይደለም ለየት ያለ ነው። እኔ እግሩን እራሱ አይቼዋለሁ። የእንስሳ ምናምን የሚመስለው ስለዚህ በጣም ለየት ያለ ነገር ነው። እና በጣም ከባድ ነው። እንደዚህ አሁን እናንተ መምጣታችሁ ካልቀረ ይሄን ለህብረተሰቡን እንደዚህ ከነዚህ አይነት ጉድ ብታወጡት ይሄን ነገር አጋልጣችሁ እዚህ አካባቢ ያለው ነገር ቢዘጋ ጥሩ ነው። ምክንያቱም በጣም ከባድ ነው። በጣም እዚህ አካባቢ በጣም እንግዲህ እኔ እኛም እዚህ ድረስ እንዳልኩ ጊዜያችንን ሰውተን በዛ ላይ ደግሞ ህይወታችንንም አደጋ ላይ ጥለን እኛ አንዳንድ መረጃዎችን ሰምተን የመጣ ነው ያን ሁሉ ነገር አልፈን የመጣ ነው እንግዲህ አንድ እልባት ለመስጠት ነው። ሰምተናል፣ እኛም አንዳንድ ነገሮችን ሰምተናል። በእርግጥ አንተ ባልከ ልክ አይደለም የሰማ ነው። እንግዲህ ህገ ወጥ ፈቃድ የሌለው የግመል ስጋ እንደሚሸጥ ነው ሰምተን የመጣ ነው። ነገር ግን ከህገ ወጥነቱ ባለፈ ደግሞ ጥራትም እንደሌለው ሰምተን ነበር። ጥራት እያንዳንዱ እንቅስቃሴ የሚያደርጉት ስጋ ሲወርድ ሲታረድ ያለው ነገር ህገ ወጥ ስለሆነ ጥራቱን ያልጠበቀም እንደሆነ ንክኪው ምኑ እያንዳንዱ ነገሮች ጥራቱን ያልጠበቁ እንደሆኑ ሰምተናል። በተጨማሪም ደግሞ አሁን እኛ እዚህ ጋር ስንመጣ አንተ የነገርከኝ ነገር አለ። ይሄ ስጋ የግመል ብቻ አይደለም፣ የሌሎችም የባዕድ እንስሶች እና ደግሞ የአህያ ስጋም ቅልቅል እንዳለው ነው አንተ የነገርከኝ እና ይሄ ነገር ደግሞ ማለት ለህብረተሰቡ ማህዝጊ ነው። በተጨማሪም ደግሞ ትልቅ መረጃ የሰጠኸኝ እኔ እዚህ ጋር መጥተው ምግብ ቤቱ ላይ የሚመገቡ ሰዎች ከስጋ ቤቱ ገዝተው ምግብ ቤቱ ላይ የሚመገቡ ሰዎች ስጋውን ገዝተው ሄዱ ከተመገቡ በኋላ ሰዎች ላይ ትልቅ የጤና እክል እንደሚያጋጥማቸው ና መጥተው አንዳንዴ ተቃውሞም እንደሚያቀርቡ ቅሬታ እንደሚያቀርቡ ነግረህኛል። በጣም ብዙ ሰዎች እየመጡ ቅሬታ ያቀርባሉ ብለኛል። ይህን ነገር እነሱ ቅሬታ ያቅርበው ወደ ህግ አካላት ለመሄድ የሞከሩ ሰዎች የሉም ወይስ እንዴት ነው? አይገምቱም። ታውቃለህ። አይገምቱም ብሎ አይገምቱም። ኖርማል ኖርማል ስጋው የበሬ እንደሆነ ያሳምኗቸዋል። ግን ወይ ስጋው እንደተበላሸ አይነት ነው እንጂ ይሄ የተለያየ የግመል ስጋ መሆኑ አያውቁም። ጭራሽ የግመል ስጋም እንደሆነ አያውቁም። እዚህ አካባቢ አይታወቅም። ምክንያቱም አንድ ሰው አወቀ ማለት ይገላሉ። አንድ ሰው ካወቀ ይገላሉ። ያው እኛም ይህንንም መረጃ አውጥቶ ለመስጠት ደግሞ ለህይወቱ ሁሉም እዛ ጋር ሰራተኞቹም ይሰጋሉ ማለት ነው በቃ እንግዲህ ከዚህ በፊት ተሰውረውታል ያልከኝ ሰራተኛ እንግዲህ ይህንን ነገር ለማጋለጥ ሲሞክር ነው ወይስ እንዴት ነው? አጋልጦታል ወይስ እንዴት ነው? አላጋለጠም እንደዚህ ለማጋለጥ ሲሞክር ያው አዎ፣ እንደዚያ ሲሞክር ያው ወዲያው ገደሉት። ከዛ በኋላ እኛም ለህይወታችን እንሰጋለን። አይታወቅም ያው በቃ እንደገደሉት ብቻ ታውቋል። እሱ እናውቃለን። ለእናንተ ማስጠንቀቂያ ነው የሰጡት። እኛም ማስጠንቀቂያ እንደዚህ ብለው በእሱ ተማሩ፣ ከዚህ አንድ ሰው ቢተነፈስ ምናምን ብለው እኛን እንደገደሉት ነው የነገረዋል። እንደገደሉት ነግረውናል። እኛም አሁን ከዚህ በኋላ የምንሄድባቸው አንዳንድ ነገሮች አሉ። ምክንያቱም ይህንን ነገር ይህንን ትልቅ የሆነ ወንጀል ማጋለጥ አለብን። ለህብረተሰቡ፣ ለሚመለከተው አካልም ለህግ አካላቶችም ይህንን ነገር እናጋልጣለን። ከዛ ግን ይህንን ነገር ለማጋለጥ ደግሞ ውስጥ ላይ በደንብ ስለዚህ መረጃ የሚያክሰው ያስፈልገናል። እና ለዛ አንተም እንደምትተባበረን እንግዲህ ቃል ገብተህልናል። ማቆሱ ተረጋጉኛ፣ ምንም አላደረግንም። በቃ ሰው የሥራ ቦታ ነው።